በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ደግነቱ፣ ፍቅሩ፣ ምሕረቱ ከዘላለም ጥፋት አምልጠን በክብሩ በመንግስቱ ልጆች ወራሾች እንሆን ዘንድ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ የሰው ልጅ ዕዳ በተከፈለ ጊዜ ዕዳ የተከፈለለት ሕዝብ የሆነን የዳንን ሕዝብ የሆነን የመድኃኔዓለም ጌታ ኢየሱስ ክርስቶስ ልጆች ሁላችሁ ብሩካን እንደምንቆያችሁ፣ ሁሉን የሚችል አምላክና ጌታ ንጉሳችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ቤተሰቦቻችን ሆናችሁ አብራችሁ እንድትቆዩ ምን ማድረግ እንዳለባችሁ ታውቃላችሁ፣ ወይም በማድረጋችሁ ትመርቁናላችሁ። በጣም ቅዱስ ወደ ቤተሰብ ጋር የምትቀላቀሉት እግዚአብሔር እናንተን ዘራችሁን ሁሉ ይባርክ። የሐዋርያት ስራ ምዕራፍ 28 ቁጥር 3፣ ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማያንም እባብ እጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳ በደህና ቢወጣ የእግዚአብሔር ፍርድ በህይወት ይኖር ዘንድ አልተውም አሉ። እርሱ ግን እባቡን ወደ እሳቱ አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብለው ሀሳባቸውን ለወጡ። እንግዲህ የእግዚአብሔር ልጆች፣ ይሄ የታላቁ ሐዋርያ ቅዱስ ጳውሎስን አገልግሎት የሚመለከት ዘገባ በሐዋርያ ስራ ምዕራፍ 28 ላይ ተጽፎ ነው የምናገኘው። በዚህ ምዕራፍ ላይ ሐዋርያው ጳውሎስ ወደ መላጢያ ደሴት በማዕበል በተገፋ በከባድ መርከብ ተሳፍሮ በሰላም ወደ መላጢያ ደሴት መድረሱን ይነግረን እና ከበኋላ እንግዲህ ከደሴቱ ከወረዱ በኋላ ከፍተኛ የአውሮፓ ብርድ ታውቃላችሁ፣ አውሮፓ እምትኖሩ በረዶ ቅዝቃዜ ከፍተኛ ነው። የጠበቃቸው ኃይለኛ ብርድ ነበር እና ያው እሳት አንድ ደመሞቅ የነበረባቸው እሳት ማንደድ ጀመረ። እሳት ሲያነዱ ጳውሎስም የጨራሮ ሰብስቦ ወደ እሳት ሲጥል እፉኝት መታ እንደነደፈችው ነው የእግዚአብሔር ቃል የሚነግረን። እግዚአብሔር ልጆች እንግዲህ እግዚአብሔር ልጆች እፉኝት እባብ ማለት ነው፣ በሌላ ቋንቋ መርዛም እባብ ናት። የደጋ እባብ በጣም መርዛም እባቦች ናቸው። እና አረማውያን የተባሉት ያላመኑ በአካባቢው የነበሩ ሰዎች ያ እባብ ስትነድፈው ጳውሎስ ወዲያ እንደሚሞት ነው የሚያውቁት። ምክንያቱም የእባብ ንድፊያ በአገራቸው በሚያውቁት አንድ የነደፈ የነደፈው ሰው በአንድ ጸጥ እንደሚል እንደሚያባብጥ ሰውነቱ ነው የሚያውቁት። ግን እሱ አልሞተም። እባቤቱንም እሳት ውስጥ አራገፋት ይላል። በዋናነት እጁ ላይ ያለችውን ወደ እሳት ማራገፉ ለእኛ ህይወት ትምህርት እንዲሆነ ነው። ዛሬ ወደዚያ መጣ ነው። እንግዲህ ሐዋርያው ወደ እግዚአብሔር ስራ ወደ ትልቁ ግብረ ተልእኮ ወንጌልን ለዓለም ወደ ማዳረስ የኢየሱስ ክርስቶስን ዜና መዳን ማዳኑን፣ ሞቱን፣ የደሙን ኃይል ለሰው ልጅ የተከፈለውን ዋጋ እየሰበከ ያላመኑትን ከጣዖት አምልኮ ከጨለማ ወደ ብርሃን እንዲወጡ የሚያደርግ ትልቅ ሐዋርያ ነበር ሐዋርያ ጳውሎስ። ነገር ግን እጁን በመንደፍ ስራውን ለማደናቀፍ እባብ፣ ጠላት እባብ እንደላከበት ታያላችሁ። ዓላማ ያለው ህይወት የሚኖር ሰዎች በደምድን ሰማ ነው። አደራ ምላችሁ በህይወት ውስጥ አላማ ያላችሁ ሰዎች አለን እዚህ ውስጥ። በተለይ ደግሞ እግዚአብሔር ይከብርበታል፣ ሰው ይጠቀምበታል ብለን የምናስበውን ነገር የምንሰራ ሰዎች አለን። ወይም ደግሞ አገልግሎት የምንሰጥ ሰዎች አለን፣ ሰውን የምናገለግል፣ ህዝብን የምናገለግል፣ ቤተክርስቲያንን የምናገለግል፣ ያው እግዚአብሔርን የምናገለግል፣ ቤተሰቦቻችንን የምናገለግል ብዙ ሰዎች አለን አላማ ነው ያ ለምሳሌ ለወላጆች ልጆቻቸውን ማሳደግ አላማ፣ ልጆቻቸውን ለክብር ለማዕረግ ማድረስ የልጆቻቸውን ልጆች አይቶ መኖር አላማ ነው፣ በምድር በስጋ ያለው ዓላማ። ለካህናትም ህዝቡን አስተምሮ ለንስሐ ማድረስ፣ ለስጋ ወደሙ ማድረስ አላማ ነው። ሀገርን የሚመሩ መሪዎች ሀገራቸውን አሳድገው ትልቅ ቦታ አድርሰው ህዝቡን ሀሜቱን ችለው ተቋቁመው ነገር ግን ለህዝብ የሚጠቅም ስራ ሰርተው አልማለፍ አላማቸው ነው። ድሆችን ችግረኞችን የሚደግፉ የሚያግዙ እነዛ ድሆች ልጆቻቸው ተምረውላቸው ነገር ቦታ ደርሰውላቸው አሳይተው ወይም አይተው ማየት የህይወታቸው አላማ ነው። እነዛ ድሆች ልብስ ለብሰው አምሮባቸው ተቀብተው ሲወጡ ማየት ነዛ ደግ ሰዎች አላማ ነው። ሕፃናቶች ልጆች ሰብስበው የሚያሳድጉ የወደቁ ሕፃናትን የሚያነሱ የነዚህ ሰዎች አላማ እነዛን ልጆች ልጅ አርገው አቅፎ ስሙ አሳድገው ለቁም ነገር ማብቃት ነው። አላማ ያላቸው ሰዎች ብዙ አለን። እዚህ ውስጥ የምንረዳቸው ዘመዶች ቤተሰቦች አሉን። የምንደግፋት እናት የምንደግፈው አባት ያለን እስከ ሽምግልናው ድረስ ረዳዋለሁ ብሎ ማምን አላማ ነው። እናቴን እስከ ሽበቷ ድረስ ረዳታለሁ ማለት አላማ ነው። እግዚአብሔርን የምናገለግል ሰዎች ደግሞ እስከዛኛው ዓለም ድረስ እስከ በጉ ሰርግ ድረስ ታምኜ ምንም አይነት ነቀፋና መገፋት ቢገጥመኝ ጌታዬን አገለግላለሁ ብሎ በዓላማ መነሳት አላማ ነው። ሐዋርያው ጳውሎስ አላማ ያለው አገልጋይ ስለነበረ እፉኝት እጁን ነደፈችው። እፉኝት ትነድፈናለች። እኛ እጃችን ላይ የምትጠመጠም እፉኝት ትኖራለች። የተለያየ አይነት መልክ ያላት ሁሉም በልኩ በትከሻው ልክ በመልኩ እፉኝታል የሚነድፉ ልጆችን የሚታሳድግ እናት ልጆችን የሚያሳድግ አባት ይነደፋል። በስራ ቦታው በሆነ በመንገዱ በቤተሰቡ በሆነ ነገሩ በሁኔታ ብቻ ሊነደፍ ይችላል። እናትም እንደዚሁ የልጆቿን ክብርና ልም ለማየት ጎንበስ ቀና ስትል ይነድፋታል እፉኝት። እፉኝት ሲባል እንደው የሚገለጥ የሚታይ ባብ ማለት ግን አይደለም፣ መንፈሳዊ ውጊያ ማለት ሀገር የምትመሩ ሰዎች ፉኝት ይነድፋችኋል፣ ተስፋ እንድትቆርጡ በተለያየ አቅጣጫ ትመታላችሁ። በአሉባልታ በአደገኛ ዜናዎች፣ በአደገኛ ቀስቀሳዎች ትከበባላችሁ። አንዳንዴ እኔ ነኝ እምመራው ሌላ ሰው አንድ እስክትሉ ድረስ ትፈተናላችሁ። እናንተ በቅንነት ህዝብ እያገለገላችሁ ከሆነ ደግሞ በጣም ትገረማላችሁ። ምን እየሆነ ነው ትላላችሁ። እፉኝት ሊነድፋችሁ ይጀምራል። እግራቸውን እጃቸውን የዘፍጥረት መጽሐፍ ምዕራፍ ሶስት ላይ ስለ ሴቴቱና ስለ እባቡ የተናገረው ላይ እሱም ሰኮናን ይነግሳል ይላል። እፉኝቱ ሁልጊዜ በእግዚአብሔር ልጆች ሰኮና ስር አለ። እነዛ ልጆች መንፈሳዊ ቦታም ላይ ይቆሙ በፖለቲካ መድረክ ላይም ይቆሙ? በንግዱ ዓለም ላይም ይቆሙ በስራ ቦታም ይቆሙ በየትኛውም ቦታ መልኩን ቀይሮ ሊነድፋቸው ይፈልጋል። እግራቸውን ሊነድፍ ይፈልጋል። ስለዚህ እናንተ ህዝባችሁን ደግ በደግነት ስታገለግሉ የሚወርድባችሁ አሉባልታ የፉኝት ንድፍያል። ደዎችን የምትረዱ ሰዎች፣ ችግረኞችን የምታቋቁሙ ሰዎች በተለያየ መንገድ ሌባ ያጋጥማችኋል። አንዳንዴ ድሃ ነው ብላችሁ እየረዳኩት የሚሰርቃችሁ ሰው ያጋጥማችኋል። ይህ ፉኝት ልብ ሰባሪ ፉኝት ነው። ሰው እንድትጠሉ መርዳት እንድትጠሉ፣ ሰው ማገዝ እንድትተው ሊያደርጋችሁ ይሞክራል። የብቻ አይደለም እግዚአብሔር ልጆች፣ የብቻ አይደለም መንፈሳዊ እግሮች ውስጥ ያለንም ሰዎች የሚነድፈን ፉኝት ብዛቱ እኛ እኮ እንጨት እየሰበሰበ ነው፣ ጳውሎስ እንጨት እየሰበሰበ ጭራሮ ሲሰበስብ ነደፈችው ነው የሚለው። መልካም እያደረገ አብረው ለተሳፈሩ ለበረዳቸው ሴቶች፣ ህፃናት፣ ወጣቶች እሳት አንድዶ ለማሞቅ መልካሙን ስራ ሲሰራ ነደፈችው። ክፉ ሰዎች አይነድፉም። ስማቸውም አይነሳም በአደባባይ ልባቸው የእግዚአብሔር ያልሆኑ አገልጋዮች ዓለም ተወዳችኋለች እንጂ ታጭበጭበላችኋለች እንጂ አትነካችሁ። እውነተኛ የክርስቶስ ልብ ያላቸውን ሰዎች ግን እፉኝት ሊነድፋቸው ይሞክራል። ይህንን ማወቅ ያስፈልጋል። እግዚአብሔር ልጆች እፉኝት ሊነድፋቸው ይሞክራል። ነገር ግን እፉጊት ነደፈኝ ተብሎ ግን ወደ ተርሴስ መመለስ የለም። እንደ ዮናስ ወደኋላ መመለስ የለም። አራክፎ እሳት ላይ ይመጣል። እያራክፉ ሄድ ነው። አዲስ ነገር የለውማ አንሞትማ። የእግዚአብሔር ቃል የሚያምኑትም የእባቦችን ቢነድፏቸው መርዝም ቢጠጡ የሚገል ነገር ቢጠጡ አይሞቱም ነው የሚለው። አይሞቱም። በሱ ያመኑ አይሞቱም፣ አይሸነፉም ተስፋ ይቆርጡ። በተለያየ መንገድ በፉኝት ምን ነደፍ ሰዎች፣ አንድ ሞት የእኛን መንገድ አያቆበም አለ። ስለዚህ እባቡን ሰዓት ላይ ጥለን ወደ ስራችን ብዙም ስለ እባቡ ማውራት የለብንም። እንዲህ ተፈጥሮብኝ፣ እንዲህ ሆኖብኝ፣ እንዲህ አድርጎብኝ እያለን ጠላትን በላያችን በአይምሯችን ማንገስም የለብንም። አሁን የብዙ ክርስቲያኖች ችግር ምንድን ነው? ከእግዚአብሔር ዳይት ይልቅ የጠላትን አሰራር ሲያውርመዋል ነው እንዲያርጎኝ እንዴት እንዳዳናቸው ከመናገር ይልቅ እንዴት እንደወጋቸው መናገር ይመርጣሉ። ነውር ነው፣ ነውር ነው። ስለ ሞተ ሬሳ አይወራም። ስለ ህያው እግዚአብሔር ስለ ብርሃን አምላክ ነው የሚወራው። ስለ አዳኛችን ስለ ኢየሱስ ክርስቶስ ነው የሚወራው። በህይወታችን ስለሚጠብቀን በመንገዳችን ስለሚያጸናን መንፈስ ቅዱስ ነው የሚወራው እንጂ እንዴት ተብሎ ስለ ሰይጣን ይወራል? ብዙ ሰባኪዎች ብዙ መምህራን ብዙ ቤተሰቦች ብዙ ፖለቲከኞች ብዙ ይህንን ያስባሉ፣ ጉዳታቸውን፣ መነካታቸውን። እግዚአብሔር እንዴት እንደረዳቸው እንዳሳለፋቸው ግን የሚያስቡ ጥቂት ናቸው። አውሎ ስለ እባብ አላወራ። መልእክታት ውስጥም እባብ ነድፎኝ አላለም። ይህንን የጻፈልን ሉቃስ ነው። እሱ ጊዜ የለውም የሚያቆመውም እንደሌለ ያውቃል። በልዕልና የሚኖር እግዚአብሔር ቀኝን እንደያዘው ያውቃል። አንስቶ ወረወራት እሳት ላይ ነው የሚለው። በቃ እፉኝት ነደፈው፣ ጣለው፣ እሳት ላይ ነደፈናል፣ እሳት ላይ ወረወረ። ወደፊት ሚሄድ ምንም የተለየ ነገር የለው። እንደ ድንቅ እንደመጣባችሁ አትቁጠሩ የሚለን ቅዱስ ጴጥሮስ ነው። አንደኛ ጴጥሮስ ምዕራፍ አራት አስራ ሁለት ላይ ወዳጆች በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነ መከራ ድንቅ ነገር እንደመጣባችሁ አትደነቁ። አዲስ ነገር የለውም ነው የሚለው፣ አዲስ ነገር የለውም። ስለዚህ እፉኝቱን ወርውሮ ወደ እሳት ወደ ስራ መሄድ ነው፣ በጎን ስራ መቀጠል፣ እሳቱን ማንደድ መቀጠል። ድሃ የምትረዱ፣ ልጆቻችሁ የምታሳድጉ፣ ቤታችሁ የምታገለግሉ፣ ቤተዳራችሁ የምታገለግሉ ሀገራችሁን የምታገለግሉ፣ ህዝባችሁን የምታገለግሉ፣ ቤተክርስቲያንና ህያው እግዚአብሔር የምታገለግሉ እሳታችሁን አንድዱ እንጂ ተስፋ እንዳትቆርጡ። ወደፊት እንጂ ወደኋላ የለም በፍጹም። ሰዎች ሞታሉ ሲሉን በህይወት ቆመን ሊያውን ይገባል፣ ሊገረሙብን ይገባል። እንደ አርማውያኑ በእውነት እግዚአብሔር ናቸው አይበሉን ግን እግዚአብሔር ረዳቸው ሊሉም ግን ይገባል። በስሜት የሚዳኘን ዓለም ፊት ነው ያለ ነው፣ ጥሩ ሰዎች ወይ ዓለም ላይ ያለን ጥሩ ሰዎች። በስሜት የሚዳኘን ዓለም ፊት ነው ያለ ነው። ይሄ ነፍሰ ገዳይ ነው ብለውት እባብ ሲነድፈው ሲያበቁ እባብ አልገለው ሲል ደግሞ አምላክ ነው አሉ። ሁለቱም ስሜታዊ ዳኝነት ናቸው፣ ሁለቱም ልክ አይደሉም። ጳውሎስ ነፍሰ ገዳይም አይደለም፣ ጳውሎስ አምላክም አይደለም። በስሜት በሚዳኘን ዓለም ፊት የያው እግዚአብሔርን የእምነት ኃይል እግዚአብሔርን ታማኝነት በማሳየት በአሸናፊነት ዓለምን ማስገረም መቻል አለብን። እግዚአብሔር የሰማኑን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነቱ የኃይሉ ችሎት ሁላችሁን ይባርክ ይጠብቅ። የእናታችን ሜታችን ላይ በረከት የመላት ጥበቃ አብሮን ይሁን። ኮሜንት አርጋችሁ ላይክ በተኑ ተጽናችሁ እንድትወጡ አደራ እላለሁ። ቄስ አሸናፊ ገሎማርያም ነኝ። ሰላም